ብዙዎቻቸው ፀጉርሽ እኮ እያየ ነው በጣም ተቀየረ በጣም አደገ እያላችሁኝ ነው። እንግዲህ ፀጉሬን እያሳደገልኝና እንደዚህም ደግሞ የቀየረልኝን ያፋፋልኝን ሁሌ የምወደውን ቅባት ዛሬ ጄላችሁ መጥቻለሁኝ በእርግጠኝነት እናንተም ትወዱታላችሁ። ጸጉራችሁ ለሚሰባበል ለሚረግፍ፣ እንዲሁም ከግንባራችሁ እንደዚህ ለሸሽ ስስ ለሆነ ጸጉር አላድግ ላለ፣ መቼም ጸጉር ተተንከባከብነው ነው ማንኛውም ነገር የማይቀየር የለም የማያድግ ጸጉር የለም። እና በጣም ቆንጆ የሆነ ቅባት ይዤላችሁ መጥቻለሁ። ሰላም ሰላም ሰላም ውዶች፣ እንደምን ናቸው? ሰላም ናቸው። ይሄን ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ ይዤላችሁ የመጣው ጸጉሬ እንደዚህ የቀየረልኝ ቆንጆ የሆነ የቅርንፉድና የሮዝ መሪ የጥቁር አዝሙድ ቅባት አሰራር ይዤላችሁ መጥቻለሁኝ። በእርግጠኝነት ቪዲዮውን እስከ መጨረሻው በትዕግስት ተከታተሉት። ትወዱታላችሁ። በእርግጠኝነት ደግሞ ጸጉራችሁም ይቀየራል ያድጋል ማለት ነውና እዚህ ጋር እንግዲህ ይዤላችሁ የመጣሁት በዋና ደረጃ እንግዲህ በአንደኛው ግብዓት እንግዲህ ቅርንፉድ ነው። ቅርንፉድ እንደምታውቁት በተለይ እኔ ቅርንፉድን አብዝቼ ነው የምጠቀመው፣ በተለይ በውሃውም እንዲሁም ደግሞ በቅባት መልኩም በውህድም፣ በሻምፖም በሁሉም ነው የምጠቀመው እኔ ምክንያቱም ጸጉሬን አንደኛ ሽበት በጣም ነው የሚያጠፋው፣ ሁለተኛ ጸጉር ያፋፋል፣ ያሳድጋል ማለት ነው እና እዚህ ጋር ሌላኛው ግብዓት ጥቁር አዝሙድ ነው። እንግዲህ ጥቁር አዝሙድ ደግሞ አንድ ማንኪያ ተጠቅም ያለው ተመሳሳይ ነው የምጠቀመው ማለት ነው። ተመሳሳይ ነው የተጠቀምኩት። ይህንንም ደግሞ ጥብስ ቅጠል ነው ወይም ደግሞ ሮዝመሪ ደረቁን ነው የተጠቀምኩት። እናንተ እርጥቡት አላችሁ መጠቀም ትችላላችሁ። ግን ለደረቅ ጋር አብረን ስንሰራ ግን እርጥቡና ደረቁን ስንሰራ፣ ያው እኔ በምሰራበት መልኩ እርጥቡ ላይ ይሳካላችሁ ይችላል ማለት ነው እና እዚህ ጋር እንግዲህ ያው መፍጫ አለች፣ መፍጫው ላይ እፈጫለሁ። እናንተ መፍጫ ከሌላችሁ ምን ታረጋላችሁ መሰላችሁ በሙቀጫ ወይም ደግሞ በመዳጫ ነገር ዳጥ ዳጥ አድርጉት ማለት ነው እና እንደዚህ እየፈጨን ደግሞ በዚሁ አጋጣሚ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነበር ቤተሰቦች፣ ሁሌም ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ደግሞ በጣም ሁልጊዜም የሚያበረታኝ ጉልበት የሚሆነኝ እንዲሁም ደግሞ እንዲሰራ የሚደግፈኝ ኮሜንት አስተያየት በጣም ነው የማመሰግነው ምክንያቱም እናንተ ተጠቅማችሁ ጠቅሞናል፣ ፀጉራችን ተቀይሮልናል፣ ፊታችን በቃ በምሰራቸው ስራዎች ደስተኛ የሆናችሁ ስትጽፉልኝ ስትነግሩ፣ በጣም ነው የሚያበረታታኝ። ምንም በማይመች ሁኔታ ቢሆን ራሱ ማለት ነው እና በጣም አመሰግናለሁኝ። ለእኔም ብርታቴዎች ናችሁ ማለት ነው እና እዚህ ጋር እንግዲህ ያው የምሰራባት ቅባት አለችኝ። ማለ የምሰራበት እንግዲህ ብረት ነገር አለኝ። እኔ በእንደዚህ አይነት ነው የምሰራው፣ ምክንያቱም የምሰራው እሳት ላይ ስለማልጥደው ማለት ነው እና ይሄንን ቅባት ስንሰራ እንግዲህ የወይራ ዘይት ነው የተጠቀምኩት። ብዙዎቻችሁ የምግብ ዘይት ተጠቅመን ፀጉራችን ለውጣለሁ፣ ነገር ግን በጣም እየረገፈ አስቸግረናል ትሉኛላችሁ። እኔ ግን የምግብ ዘይትን አልመክራችሁም። ምክንያቱም ብለው እያላችሁ ነው እንግዲህ ሌላ ሁሉም የተባለ ነገር ትክክል ነው ማለት አንችልም። ምክንያቱም የምግብ ዘይት ለፀጉር አሪፍ ሊሆን ይችላል፣ ነገር ግን ሊነቃቅላል ማለት ነው ሰርቸው ስለማላቅ እና ሌላ ጊዜ ግን የሆነ ቀላቅዬ የሆነ ሁለት ጊዜ ሞክሬያለሁኝ። እሱም ደግሞ ወዲያው የምታጠበው ላይ ነው የጨመርኩት ማለት ነው። እና እዚህ ጋር እንግዲህ ያው አልመንድ ቅባት ነው እንትን ያልኩት መጀመሪያ የጨመርኩት። ከዛ ዘይነት ዘይነት ደግሞ በተለይ ኢትዮጵያ ላይ ያላችሁ ኢትዮጵያኖቹ በአብዛኞቻችሁ የምትከታተሉኝ፣ እሱን ደግሞ በማንቻውም በእሱ መስራት ትችላላችሁ። እዚህ ጋ መልሼ መልሽ ኩክና ቫቲካን የተጠቀምኩት ማለት በዚህ አይነት መስራት ይቻላሉ፣ የለም የምትሉኝ ማለት ነው። እና እኛ በውጭ ዓለም ያለን በውድ እንደውም ፈልገን ነው የምናገኘው ማለት ነው። ምክንያቱም በጣም ተመራጭ ስለሆነ ለሀበሻ ፀጉር በጣም ወሳኝ ነው። እና እዚ ጋ እንግዲህ ውሃ ፍልቻለውኝ ውሃ ፈላሁበት ላይ ጥዳለው ድስት ላይ ማለት ነው። ምክንያቱም እሳት ላይ እንዳጥዱት እንደዚህ እንትን ሳትሉ ከስር ውሃ ሳይኖረው ከስር ውሃ ሳይኖረው እሳት ላይ ድስት ላይ ተጣዳችሁት ይጨሳል። አንደኛ ደረቅ ስለሆነ ቅመም እንደ ቅመም ጨስ ይጨስና፣ አንደኛ ምችለ ማታን ይችላል። ሁለተኛ ደግሞ መጥፎ ጠረን ሊያመጣ ይችላል። እና እንደዚህ አይነት ቅባት ስንሰራ በተለይ እንደዚህ የምቀባቸው ነገሮች እሳት ላይ ሳይሆን እንደዚህ ውሃ ከስር አድርገን ብናፈላው ወይንም ደግሞ ለሶስት ቀን፣ ለአራት ቀን፣ ለሳምንት እንደዚሁ በቅባቱ ብቻ ብጥብጥ አድርገን እንደዚህ ብርጭቆ እቃ ላይ ማስቀመጥ ይቻላል ማለት ነው። እኔ እንደዛም አድርጌ አሳይቻችኋለሁኝ። እንደገናም ደግሞ እኔ አሁን በምሰራበት መልኩ እንደዚህ መስራት ይቻላል ማለት ነው። በዚህ አጋጣሚ ደግሞ ብዙቻችሁ ሰሞኑን በምለቃቸው ቪዲዮዎች ላይ እንግዲህ እዚህ ጋር ዝንጅብል ተጠቅሜያለሁ ማለት ነው። ትንሽ ዝንጅብል ዝንጅብል ደግሞ ጸጉራችንን አንደኛ ከፊት ለፊት ለሚሸሽብን ለሚበጣጠስ፣ እንዲሁም ደግሞ ጸጉራችን ስስ ለሆነ ለማሳደግ አሪፍ ነው ማለት ነው። እና ተጠቀሙት። እኔ በማነቻውን ግባቴ ላይ እጠቀመዋለሁኝ እና ብዙዎች አንቺ ደግሞ ንግግር አታውቂም ወይ? በጣም እንትን እየተንተባተብሽብን ነው ትሉኛላችሁ። ሰሞኑን ከሚገርማችሁ ማታ ማታ ላይ ነው ድምፅ ማስገባው፣ እና ማታ ሰግ ስራ ደክሞኝ ቀን ስለማይመቸኝ በጣም ይቅርታ እንግዲህ። በዛ ሰዓት በቃ ድምፅ ማስገባቴን ብቻ እንጂ ማስበው በቃ አላስተውልም። ምክንያቱም አሰራሬ ትረዱታላችሁ በእርግጠኝነት የቪዲዮ እስከሆነ ድረስ ይታያቸዋል ማለት ነው በትክክል እና እዚህ ጋር ከአስር ደቂቃ ለአስር ደቂቃ ነው ያቆየሁት እንግዲህ ከዛ በላይ ማቆየት ትችላላችሁ ማለት ነው ይቅርታ እንግዲህ ወሬ እንትን ብያባችሁ ማለት ነው እና ከዛ በኋላ እንግዲህ እንደዚህ አድርጌ ወደ አሁኑ ነው ያጠለልኩት እኔ ግን ሌላ ጊዜ ወደ አሁኑ ቅባት አላጠልም ማለት ነው ምክንያቱም ጊዜ በማጠ ስላጣሁ ወደ አሁኑ ያጠለልኩት ባለችኝ ጊዜ እንጂ አልጠለለም። ቅባቱ ራሱ በራሱ ለሶስት ቀን እንደዚህ ከሰራሁ በኋላ ብርጭቆ ቃ ላይ ያስቀምጨው ኩልል ብሎ እስከሚጠልል ድረስ አዘገየዋለውኝ ማለት ነው። ከዛ በኋላ ነው የማጠለው። ነገር ግን ይሄ አሁን እንደዚህ ድፍርስ እንዳለ ነው። ነገር ግን በጣም አሪፍ ነው። በኋላ ላይ ስቀባው ማለት ነው። ጠሏል በራሱ ጊዜ ወደታች ዘቅጦ ነው የተቀመጠልኝ ማለት ነው። እና እዚህ ጋ እንግዲህ እንትና ስለማታስገባልኝ እንግዲህ እያፈሰሰችብኝ ነው ያለችው። እዚ ጋር እንደዚህ አርጌ የተረፈኝን እዚ ጋር መቀቢያው ላይ አርግ ያለው ማለት ነው። እንግዲህ የደፈረሰ ጉሽ ጠላ ነው የሆነው የሚመስለው ማለት ነው። እናንተ ግን እስከሚጠል ድረስ ለአንድ ቀን አቆዩት ማለት ነው። እና እንግዲህ ፀጉሬን እንደምታዩት ንጹህ ነው። ፀጉሬን ሁሌም በንጹህ ፀጉር ላይ ነው የምቀባው። በየቀኑ የምን ልንቀባው የምንችል ነው ቅባቱ እንደማንቻውን ቅባት ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ቅድምዬ ስታው በፊት ሲሰራ እና አሁን ላይ አንድ አይደለም፣ ምክንያቱም ዘቅቷል። እኔ ተሰራው በሶስተኛው ቀን ላይ ነው የተቀባሁት ያለሁት ማለት ነው። እና ቅባት ማድረጌ ላይ ከስር ዘግቶ ተጋምጧል ማለት ነው። ምክንያቱም ጥለል ብሎ እና እንደዚህ አድርጌ፣ ያው ይች መቀቢያ በጭራሽ አትመችም። ጨዋታ በሉት በቃ ይህን ቅባት በቃ በዚህ መቀቢያ መቀባት በቃ ምን ልበላቸው መጫወት እና

መቀበያው አንስቼ እንደዚሁ እጄ ላይ እያደረግኩኝ መቀባት ጀመርኩኝ። እንግዲህ እያዳረስኩት ነው በስር በተለይ እንግዲህ ይሄ ቅባት ሽበት ላለባችሁ እንደኔ ማለት ነው። እኔ ሽበት በጣም በተለይ ደግሞ በቀይ በኩሌ በጣም እየወጣብኝ ነው ያለው። እሱም ምንድን ነው ብዙዎቻችሁ በዝኛ ያሸብታትሉኛላችሁ። ሳስበው ሳስበው እኔም ራሱ ከእናንተ ጋር ልስማማ ዕቅድ ላይ ነው ያለው የምር ምክንያቱም ቅርንፉድ ላላችሁት እኔ ቅርንፉድ በጣም እያበዛል እንትን እያጠፋልኝ እያቀላልሁ ነበረ እየመጣው የነበረው ሽበቱን እንደውም ማለት ነው። እና ያጠፋል። ነገር ግን ባልዚኑ እና ሙቀቱ ሲገናኝ መሰለኝ እንትን ያለኝ ማለት ነው እና እንደዚህ አድርጌ እንደምታው በደንብ አድርጌ አዳርሸዋለውኝ። ሁልጊዜም ቢሆን ቅባት ተተቀባን በኋላ ማ ሲያስታረግን በኋላ ምንድን ነው ማድረግ ያለብን? እንደዚህ በትናችሁ አትተው ታበጥራችሁ ማለት ነው። እንደዚህ እኔ እንደን እንደማይ ባይመቻችሁ እራሱ እንኳን እንደም እኔ እንደማደርገው ማለት ነው። እኔ አሁን ጊዜ የለኝም። በጊዜ ስለሌለኝ እንደዚህ ሁለት ቦታ ነው የማደርገው። ለምን እገምደዋለሁ ማለት ነው። ለምን እንደዚሁ ተተውኩት ይበጣጠሳል፣ ከፊት ይሸሻል። ለዚህ ነው የሚበጣጠስባችሁ አላድግ የሚለው እንዲሁም ደግሞ የሚረግፍባቸው የሚሳሳባቸው ማለት ነው። እና ሁልጊዜም ቢሆን ምንም ቢደክማችሁ እንደዚህ ሁለት ቦታ ጸጉራችሁን መስራት እንዳትረሱ ማለት ነው። እንግዲህ ዛሬው ቪዲዮ ይህንን መስል ነበረ። በእርግጠኝነት ይሄ ቅባት ይጠቅማችኋል። ተሰርታችሁ ተጠቀሙት፣ እና እንደዚህ ቀሪውን እንደዚህ ያስቀምጭ በየቀኑ መቀባት ይችላለሁ ማለት ነው። እንግዲህ ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ። መልካም ጊዜ።